ሰባቱ ይወትምቲይቲ በሰባቱ ማይተም ብሎ መጻ ወተመጠዋ ብሎ ነበርና ወሶበ ፈትሐ አደ ማይተም ይላል። ደግ ወልደ እግዚአብሔር ነው። በመጀመሪያው መንፈቅ በሰባቱ ቁልፍ ከተቆለፈች መጽሐፍ አንዱን ቁልፍ በከፈተ ጊዜ አለ ከሰባቱ ስራ አንዱን ስራ በሰራ ጊዜ የለኒ አሃዱ ልነልክቱ አርባይኩ እንስሳው ና ርኢ ከአራቱ ኪሎየን አንዱ ና እይ ተመልከት አለ። ወሰማይኩ ቃሎ ከመነጎድጓድ እንደ ነጎድጓድ የሆነ ድምፁም ሰማሁ። ወርኢኩ ና ፈረስ ጸዓዳ አምባላይ አንበላይ ፈረስ እነሆ ሲወጣ አየሁ። ይወፅ ወደ ጽያኖ ቀስተ ያጸን የተቀመጠበትም ቀስትን ያጸናል። ወወሃብዎ ወወሃብዎ አክሊለ ዘውድን ተቀዳጅቷል። ወወፃ ከመሂማ ወወፃ ድል ሊነሳ ወጣ ወሞ ድል ነሳ አንድም ወርኢኩ ናሁ ፈረጻዳ ፈረጻዳ ዘመነ ሐሳዊ መሲህ ነው። ጻዳ ለቤተ አይሁድ ሐሳዊ ነግሲ ነግሶላቸው ደስ ብሏቸዋል። የወፅ ወዘይጽያኖ ቀስተ በዘመኑ ያጸን በዘመኑ ትምህርት ሀይል ትምህርተ መዊ ይደረጋል። ወሃው ወአክሊለ ቤተ አይሁድ ያነግሱታል ቤት አይወድ ታነግሳለችና። ወፃ ከመሄማ ምዕመናንን ድል ሊነሳ ወጣ። ወሞዓ ምዕመናንን ድል ነሳ። አንድም ወርኢኩ ናሁ ፈረስ ጸዓዳ ዘመነ ሐሳዌ መሲ ነው። ጸዓዳ አለው በዘመኑ ምዕመናን ሰማይትነትን ተቀብለው ደስ ብሏቸዋልና

በሰማይትነት መሞታቸውን ድል መንሳት ብሎት ሰማይታት ድል ነሱ። አንድም ወርኢኩ ወናሁ ፈረስ ጸዓዳ ፈረስ ጸዓዳ ሰረገላ ፀሐይ ነው። ፀዓዳ አለው ብሩህ ሲለው ነው። ብሩህ ነውና ይወፅ ወዘያኖ ቀስተ ያፀን ፀሐይ ሲወጣ ብርሃኑ ተለክቶ ተመጥኖ ሲወጣ ቀስት ይመስላልና እንደ ጽንሃህ እንደ ግርግራት ሆኖ አሰይፎ ይወጣልና ነው። ወሃብዎ አክሊለ ፀሐይን ጨረቃ፣ ከዋክብት በመካከል አድርገው ይዘውት ተሰልፈው አጅበውት ይወጣሉና ስርቀተ ፀሐይ በአምሳለ ንጉስ እንዲል። አንድም ፀሐይ ቀትር ሲሆን ትክ ብለው ሲያዩት አይን ይወጋልና ነው። ወፃ ከመሂማ ቁረ ሌሊትን ፅልመተ ሌሊትን ድል ነሳ ወጣ ወሞአ ቁረትን ፅልመተ ሌሊትን ድል ነሳ። አንድም ወርኢኩናሁ ፈረስ ጻዳ ፈረስ ጻዳ ሰረገላ መንበር ነው። ጻዳ ለው ብሩህ ነውና ወዘይፅያኖ ቀስተ ያጸን ትምህርተ መስቀል አለበት ነው። ወሃብዎ አክሊለ የብርሃን ዘውድ ተቀምጦበታልና፣ ጅልል ነሳ ወጣ ወሙዓ አለመመርመሩን ክብሩ አለመመርመሩን የመንበሩ ክብር አለመመርመሩ መናገር ነው ነው። አንድም ወርኢኩ ናሁ ፈረ- ወፈረስ ጸዓዳ ሰረገላ አዳም ነው። ይወፅ ወዘይፅያኖ ቀስተሰ ጸዓዳ ለው ብሩህ ነውና ወውሃብዎ አክሊለ ወውሃብዎ ወዘይፅያኖ ቀስተ ያፀኝ ትምህርተ መስቀል ሰው ትምህርተ መስቀል ነውና ውሃብዎ አክሊለ ራሱም እንደ ዘውድ ያለ ነውና ወፃ፣ ከመዲና ድል ነሳ ወጣ ወሙዓ በአርአያ እግዚአብሔር ታምሳል እግዚአብሔር መፈጠሩን መናገር ነው። አንድም ወርኢኩ ናሁ ፈረፃዳ ፈረፃዳ ሰብእና አዳም ነው። ይወፅእ ወዘይፅያን ፈረፃዳ ጻዳ ለው ብሩህ ነውና ይወፅእ፣ እዚህ ጋር ነው የሚሄደው፣ ብሩህ ነውና እሺ ወዘይጽያኖ ቀስተ ያጸን ወዘይጽያኖ ቀስተ ያጸን አዳም በተፈጠረ በአረባ ቀኑ መላእክት ልብሰ መንግሥት አልብሰው፣ የብርሃን ዘውድ አቀዳጅተው፣ የብርሃን ጫማ አጫምተው፣ በቀይ በግራ በፊት በኋላ ተሰልፈው እያመሰገኑ ገነት አግብተውታልና አንድም

ወወፃ ከመይማ ፍቶታ ትኩያ ታጣውን ድል ይነሳ ወጣ ወሞ ድል ነሳ በገነት ሰባት ዓመት መኖሩን መናገር ነው ነው። አንድም ወርኢኩናሁ ፈረስ ጻዳ ይወስድ። ፈረስ ጻዳ በማይከለ ዘመን ቢመጡ ዘመነ አውግስጦስ ነው። ጻዳለው አውግስጦስን አውግስጦስ ማለት ጻዳ ጸዳል ማለት ነውና ወዘይጽያኖ ቀስተ ያጸን ትምህርተ ኃይል ትምህርተ መው ያለው ነው። አንድም በዘመኑ ትምህርተ መስቀልን የሚሸከም ጌታ ተወልዷልና አክሊልን ተቀዳጅቷል አለ። በዘመኑ አክሊለ ሶክን የሚቀዳጅ ጌታ ተወልዷልና ድል ሊነሳ ወጣ። ወሞ ድል ነሳ። አንድም ወርኢኩናሁ ፈረፃዳ ዘመነ ጢባርዮስ ነው አዳለው በዘመኑ ጌታ ተወልደ ጌታ ተሰቅሏልና ወዘይ ፅያኖ ቀስተ ያጽን ቀስተ ያጽን ትምህርት ኃይለ ትምርተ ሞይ ያለው አለው በዘመኑ ጌታ ትምህርተ መስቀልን ተሸክሟልና ወወሃብዎ አክሊለ ወወሃብዎ አክሊለ አክሊለ ሶክን ጌታ አክሊለ ሶክን ተቀዳጅቷልና ወወጻ ተሪማ አጋንንትን ድል ነሳ ወጣ። እሺ፣ ወሙአ ወሙአ ድል ነሳ። ወሰወፈታ ካልአ አንድም ወርኢኩ ናሁ ፈረስ ጻዳ ፈረስ ጻዳ ዘመነ ትስተወልደ እግዚአብሔር ነው ጻዳ ለው ጻዳ በመለኮቱ ይለዋልና ወዘይ ፅያኖ ቀስተ ያጸኑ ወዘይ ፅያኖ ትምህርተ መስቀል ትምህርተ መውይ ትምህርተ ኃይል አለው ሃ አክሊለ አክሊለ ትምህርተ መስቀል አሸክሞታል አክሊለ ሶክ ተቀዳጅቷልና ወፃ ከመ ይማ አጋንንትን ድል ይነሳ ወጣ ወሞአ ድል ነሳ። በሁለተኛው መንፈቅ ሁለተኛውን ቁልፍ ከሰባቱ ሁለተኛውን ቁልፍ በከፈተ ጊዜ ወሶበ ፈታ ካልአ ማይተም ወጻ ካል ፈረስ ቀይ ቀይ ሐመር ፈረስ ሲወጣ እየው ነው። ወአዘዝዎ ለዘይ ለዘይጻኑ ከመይንሳ ሰላም እምነ ምድር ከመይትቃተሉ ገበናት ይሆኑ ወመጣው ወአብየ መጣይተ አዎ በፈረሱ ላይ በሐመር ፈረስ ላይ እየተቀመጠውን ከምድር ሰላምን ይነሳ ያጠፋ ዘንድ አዘዙት ነው። ወኮነ አብዬ መጥባይተ ታላቅ ጦርነት እንዲሆን ነገሩት ነው። እሺ። አንድም ወፃ ካል ፈረስ ቀይ በዘመን በመንፈቅ ቢመጡ ዘመነ ሀሳዊ መሲህ ነው ነው። ቀይ አለው የምእመናን እንደም ያፈሳልና። እሺ

ወጻ ካልህ ፈረስ ቀይህ። በሽህ በሽህ ቢመጡ አመር ፈረስ ቀይህ ዘመነ ራእይት ነው። እሺ ወአዘዝዎ ለዘይጽያኖ ከመይንሳ ሰላመ እምነ ምድር እምነ ምድር ከሰው ከምድር ሰላምን ያጠፉ ዘንድ አዘዙት፣ ያጠፋ ዘንድ አዘዙት። ከመ ይትቃተሉ በበይናት ይሆሙ እርስ በእርሳቸው ተዋግተው እርስ በርሳቸው ተባልተው አንዱ አንዱን ጨርሶት ገንዘቡን ፈጅቶት እርስ በርሳቸው የተላለቁ ዘንድ አዘዙት። ወመጣው አብይ አዎ ታላቅ ጦርነት ሆነ ነው ባለ አምስቱ ሺህ ባለ አራቱን ሺህ ባለ አራቱ ሺህ ባለ ሦስቱን ሺህ ባለ ሦስቱ ሺህ ባለ ሁለቱን ሺህ ባለ ሁለቱ ሺህ ባለ አንዱን ሺህ ባለ አንዱ ሺህ ባለ አምስት መቶውን ባላ አምስት መቶውን ባለ አራት መቶውን እንዲህ እንዲህ እያደረጉ እርስ በእርሳቸው ተዋግተዋል ቀዋልና አይነው። አንድም ወጻ ካል ፈረስ ቀይ እሺ ካል ፈረስ ቀይህ ዘመነ ጥጦስ ነው። በማይከለ ዘመን ቢመጡ ዘመነ ጥጦስ ነው። ዋዘዝዎ ለዘይጽያኑ ከመ ይንሳ ሰላም ምነምድር እርስ በእርሳቸው ቤተ አይሁድን ፈጽሞ ጨርሶ ማጥፋቱን መናገር ነው። ነው ቀን ቀን ከጥጦስ ሰራዊት ጋር የአይሁድ ሰራዊት ሲዋጉ ይውላሉ። ማታ ሲመሽ የአይሁድ ሰራዊት ሰራዊቱ ከኔ አነግስ ከኔ አነግስ ከኔ ወገን አነግስ ከኔ ወገን አነግስ አለቃው እኔ ነግስ እኔ ነግስ እያሉ እርስ በእርሳቸው ተላልቀዋልና ነው። አንድም ሾተል ስንዝር ስንዝር የሚያህል ሾተል አበጅተው አንዱ አልፎ ሲሄድ አንዱን እየሸወጠበት ተላልቀዋልና፣ ከሞቱም ገዳዩ ስላልታወቀ ሞቱ ሞተ እውር ተብሏል ነው። አንድም ወፃ ካል ፈረስ ቀይህ ፈረስ ቀይህ ትስሪተ ወልደ እግዚአብሔር ነው ቀያለው ወቀይ በትስሪት ይለዋልና። ዋዘዙ ለዘይ ሲያኑ ከመይንሳ ሰላም እምነ ምድር እያምጻይኩ ሰላም ለምድር ያለውን መናገር ነው። ከመት ቃተሉ በበይናት ሆሙ ወመጻይኩ ሰ- እፍልጥ ብእሴ እማብሁ ወወለትኒ እምማ ወመራትኒ እማሃማታ ያለውን መናገር ነው። ወመጠውዎ አብየ መጥባይተ አላ መጥባይተ እያምጻይኩ ሰላም አላ መጥባይተ ያለውን መናገር ነው።